በዚህ ዓለም ላይ እያንዳንዱ ሰው ሌላውን የመሳብና የመማረክ የውስጥ ፍላጎት አለው። ነገር ግን አንዳንዶች ይህንን በተፈጥሮ ሲታደሉ፣ ለአብዛኞቹ ግን እንደ ድብቅ የጥንት ሚስጢር ተደርጎ ይቆጠራል። የእያንዳንዷን ሴት ትኩረት ለመሳብ አይኖቿ ቀና ብለው እንዲያዩህ እንዲስቡህና በሀሳቧ ውስጥ በስውር እንድትገባ የሚያስችሉህ ሚስጢራዊ ቁልፍ ቢኖር ምን ታድርጋለህ? ይህ ቪዲዮ ከምትገምተው በላይ ጥልቅ ነው። ስለ ማራኪነት፣ ስለ ውጫዊ ገጽታ ወይም ስለ ጊዜያዊ ትኩረት አይደለም። ስለ ስውር ስነልቦናዊ ዘዴ ነው። ስለ ሰው ልጅ ድብቅ ፍላጎቶችና አንተን ወደ ማንም ሰው አእምሮ ዘልቀህ እንድትገባ የሚያስችል ሚስጥር ነው። ይህንን ዘዴ አንዴ ከተጠቀምክበት ህይወትህ በፍጹም እንደ በፊቱ ሊሆን አይችልም። የሰው ልጆችን የመሳብና የመቆጣጠር ድብቅ ኃይል ይኖርሃል። ከብዙ ሺህ ዓመታት በፊት ህይወታችን የተመሰረተው በአካባቢ ምላሽና በምልክቶች ላይ ነበር። በጥንት ዘመን አደጋን የምንረዳበት፣ ምግብ መድረስ አለመድረሱን የምናውቅበት እና ከሁሉም በላይ ደግሞ ስለ መራባትና ስለ ግንኙነት የምንረዳበት መንገድ በዚህ ሁኔታ ውስጥ ነበር። እነዚህ ሁሉ በአይናችን የምንለያቸው ምልክቶች ነበሩ። አንጎላችን ከንቃተ ህሊናችን ዘልቆ የሌላውን ሰው አይኖች ለመተንተንና ለመረዳት የሚያስችል ልዩ ችሎታ አለው። የአንድ ሰው አይን ስለ ሰውየው ምን ይነግረናል? ፍርሃት፣ እምነት ወይስ ስውር ፍላጎት? የስነ ልቦና ባለሙያዎች ለረጅም ጊዜ ሲያጠኑት የቆየው አንድ ምስጢር አለ። አይኖች የነፍስ መስኮቶች ብቻ ሳይሆኑ የፍላጎትና የመሳብ ኃይለኛ መሳሪያዎች ናቸው። በአይን ለአይን ግንኙነት ዙሪያ የተደረጉ በርካታ ጥናቶች እንደሚያሳዩት ከሆነ ሰዎች የሌላውን ሰው አይን ለረጅም ጊዜ ሲመለከቱ የልብ ምታቸው ከፍ ይላል፣ ስሜታዊ ምላሾች ይፈጠራሉ እና ደግሞ በመጨረሻ የቅርበት ስሜት ይፈጠራል። የስነ ልቦና ጥናቶች እንደሚያሳዩት የአይን ግንኙነት ከቃል ግንኙነት በፊት የሚመጣ ጥንታዊ የሀሳብ ልውውጥ ዘዴ ነው። ይህ የቃል ያልሆነ መረጃ በጣም ኃይለኛ ከመሆኑ የተነሳ የሌላውን ሰው ስሜት ሐሳብና ፍላጎት በቅጽበት እንድንገመግም ያደርገናል። ችግሩ ግን አብዛኞቻችን ይህንን ኃይለኛ መሳሪያ እንዴት በትክክል መጠቀም እንዳለብን እንኳን አናውቅም። አይኖች ብዙ ነገር መናገር ይችላሉ፤ ጥያቄዎችህን፣ ፍላጎቶችህንና ስውር ሀሳቦችህን ችግሩ ግን አብዛኛው ሰው አይኖቹን የሚጠቀመው በግልባጩ ነው። የአይን ላይን ግንኙነትን ሙሉ በሙሉ ከመሸሽ ጀምሮ እስከ ማፍጠጥ ድረስ ያሉ ስህተቶችን ይፈጽማል። አይንን ከመመልከት መሸሽ ደካማነትን፣ አይናፋርነትን ወይም ፍላጎት ማጣትን ያሳያል፣ በራስ መተማመንን ያሳጣል። በተቃራኒው ደግሞ ማፍጠጥ አስፈሪ፣ አፍራሽ ወይም ደግሞ እንግዳ ስሜት ይፈጥራል። ሁለቱም ውጤታማ የሆኑ ነገሮች አይደሉም። እኛ ዛሬ ልናሳይህ የምንፈልገው ሚስጢር ግን ከዚህ የተለየ ነው። ስለ አይን ላይን እይታ ከዚህ በፊት የሰማኸውን ሁሉ እርሳው። ይህንን ዘዴ ከተረዳህ ከአሁን በኋላ ስለ ማንኛውም ሴት ትኩረት መጨነቅ አይኖርብህም። ይህ ሚስጢር በጣም ስውር ከመሆኑ የተነሳ የስነ ልቦና ባለሙያዎች እንኳን ሙሉ በሙሉ በግልጽ አይናገሩትም። ግን ውጤቱ ግልጽ ነው። ሰዎች ወደ አንተ ይሳባሉ። አእምሯቸው ያንተን ሚስጢር ለመፍታት ይፈልጋል። ሚስጢሩን ለመስማት ዝግጁ ነህ? እሺ፣ ይህ ቀላል ግን ኃይለኛ ዘዴ እንደሚከተለው ነው ለመጀመሪያ ጊዜ አንዲት ሴት ስትመለከትህ ቀጥ ብለህ ወደ አይኖቿ ተመልከት፣ ግን አንድ ሰከንድ ብቻ። ከዚያም ቀስ ብለህ አይንህን ወደ ቀኝ ወይም ወደ ግራ፣ ወደ ትከሻዋ አውርድ። ከንፈሯን ግን በፍጹም አትመልከት። ወደ ጡቶቿም አትመልከት፣ ወደ ትከሻዋ ብቻ። ይህ ያልተለመደ እንቅስቃሴ ነውና የንቃተ ህሊናዋን ትኩረት ይስባል። ለምንድነው ወደ ትከሻዋ የምመለከተው ያልክ እንደሆነ ምክንያቱ ደግሞ ያልተጠበቀ ነገር ለመፍጠር ነው። ሰው አንተ የት እንደምትመለከት ለመተንበይ ይሞክራል። ነገር ግን ይህ ያልተጠበቀ እይታ የግንዛቤ ውጥረት የሚባለውን ነገር ይፈጥራል። ያ ውጥረት ግን አሉታዊ አይደለም፣ የማወቅ ጉጉትን የሚፈጥር እንጂ። አንዲትን ሴት በእንዲህ አይነት ሁኔታ ስትመለከታት፣ ለምን እዛ ላይ አየኝ በማለት ግራ ትጋባለች። ይህ በስነ ልቦና መርህ የመቋረጥ ውጤት በመባል ይታወቃል። የምትጠብቀውን ነገር ስታጣ፣ የአንጎሏ ትኩረት ሙሉ በሙሉ ወደ አንተ ይመጣል። ከዚያም ከሁለት ወይም ከሶስት ሴኮንድ በኋላ ቀስ ብለህ አይንህን ወደ አይኖቿ መልስ። በዚህ ጊዜ ግን እይታ ትንሽ ረዘም ያለ በራስ በመተማመን የተሞላና ግን ደግሞ በሚስጥር የተሞላ መሆን አለበት። ይህ ሁለተኛው እይታ በደንብ አየሁሽ የሚል መልእክት ያስተላልፋል። ግን ምን እያየሁ እንደሆነ አታውቂም የሚል ስውር መልእክትም ይዟል። ይህ የሚስጥር ማራኪነት በመባል ይታወቃል። ይህ ዘዴ ምን ይፈጥራል? የመጀመሪያው ፈጣን እይታ አይቼሻለሁ የሚል መልእክት ያስተላልፋል። አይንህን ወደ ትከሻዋ ስትመልስ አንጎሏ ያልተጠበቀ ነገር ያጋጥመዋል። ይህ የግንዛቤ ውጥረት ይፈጥራል፣ ማለትም ደግሞ የተለመደው የአንጎል የትርጉም ሂደት ይቋረጣል። ከዚያም አይንህን ስትመልስ አንጎሏ ያልተጠናቀቀውን ውህደት ለመጨረስ ይፈልጋል። ምን ሊያደርግ ነበር? ለምን ቀየረ እይታውን? የሚሉ ጥያቄዎች በንቃተ ህሊናዋ ውስጥ ይፈጠራሉ። ይህ ደግሞ ስለ አንተ ከፍተኛ የማወቅ ጉጉት እንዲያድርባት ያደርጋል። የማወቅ ጉጉት ክፍተት ንድፈ ሀሳብ እንደሚለው ከሆነ ሰዎች ያልተሟላ መረጃ ሲኖራቸው ክፍተቱን ለመሙላት ይጥራሉ በተጨማሪም ይህ ዘዴ አንጎል ውስጥ ዶፓሚን የተባለውን የደስታ ሆርሞን እንዲመነጭ ያደርጋል የማወቅ ጉጉቷ ሲቀሰቀስ አንጎሏ ይህንን ሚስጥር ለመፍታት ይፈልጋል ይህም ደስታን ይፈጥራል። ከዚህ በተጨማሪ ረዘም ላለ ጊዜ የሚቆይ የአይን ላይን ግንኙነት ኦክሲቶሲን የተባለውን የትስስር ሆርሞን መጠን ከፍ እንደሚያደርግ ጥናቶች ያሳያሉ። በውስጧም ይህ ሰው የተለየ ነው ብላ ታስባለች፣ ወይም ደግሞ ይህንን ትርጉም ለመስጠት ትፈልጋለች። እናም ያ ትርጉም ወደ አንተ የመሳብ ሚስጥራዊ ስሜት ይፈጥራል። በቃ ሁሉም ሴት የዚህን ሚስጥር ትርጉም ለመፍታት ትፈልጋለች። በአጠቃላይ ይህንን ዘዴ በተጠቀምክ ቁጥር የሴቶችን ምላሽ ወዲያውኑ ታያለህ። አይኖቻቸው ይከፈታሉ፣ አንዳንድ ጊዜ ፈገግ ይላሉ፣ አንዳንድ ጊዜ ደግሞ ግራ ተጋብተው ወደ አንተ ይመለከታሉ፣ ግን በምኞትና በማወቅ ጉጉት ነው። በቃ አንተን ለማወቅ ሁልጊዜ ይጓጓሉ። ይህ ኃይለኛ ዘዴ ነው። ሴቶች በድንገት ወደ አንተ ሲሳቡ ትመለከታለህ። በየትኛውም ቦታ ስትሆን የእነሱን ትኩረት በቀላሉ ማግኘት ትችላለህ። ግን ጥንቃቄ ማድረግ አለብህ። ይህንን ዘዴ ለመጥፎ ዓላማ በፍጹም አትጠቀምበት። ይህ ዘዴ የሰው ልጅ ስነልቦና በጥልቀት ስለሚነካ በኃላፊነት ልትጠቀምበት ይገባል። ይህ የሰው ልጅን የማወቅ ጉጉትና የመሳብ ፍላጎት ይጠቀማል። የሌሎችን ስሜት መቆጣጠር ትልቅ ኃላፊነትን ይጠይቃል። የሰው ልጅ አንጎል ሚስጥሮችንና ያልተለመዱ ነገሮችን ይወዳል። ይህ ዘዴ ከዚህ ፍላጎት ጋር አብሮ የሚሄድ ነው። ይህ ዘዴ እንግዲህ የብዙ ሴቶችን ቀልብ ለመሳብ የሚጠቅም ስውር ስነልቦናዊ ዘዴ ነው። አንዲት ሴት አይንህን ስትመለከት ከዚህ በኋላ ድንገተኛ ፍርሃት ወይም መሸማቀቅ ወይም ደግሞ አይናፋርነት አይኖርብህም። በምትኩ ሚስጢራዊ በሆነ መንገድ የምትቆጣጠረው አንድ ኃይል አለህ። ከላይ የነገርንህን ኃያል ዘዴ ተጠቅመህ ለመጀመሪያ ጊዜ ያያትን ሴትም ይሁን ከዚህ በፊት የምታውቃትን ሴት በቅጽበት ወዳንተ እንድትሳብና ትልቅ ጥያቄ በውስጧ እንዲፈጠር ታደርግበታለህ። ይህንን ጥያቄ እንድትመልስላትም ወዳንተ ትቀርባለች። ከዛም አንተ ወደምትፈልገው ግንኙነት መቀየር ትችላለህ። አሁን ሚስጢሩን በደንብ ተረድተሃል። ይህንን ዘዴ አንድ ጊዜ ሞክርና የሴቶችን ምላሽ ተመልከት። በውጤቱ ትገረማለህ። በዚህ ቪዲዮ ውስጥ የተማርከውን ነገር በተመለከተ ሀሳብህን ኮሜንት ላይ አስቀምጥልን። ይህንን ዘዴ ሞክረው ታውቅ ይሆን? ሞክረው የምታውቅ ከሆነስ ምን አይነት ምላሽ አገኘህ? በኮሜንት ላይ አካፍለን። ይህንን ቪዲዮም ከወደድከው ለሌሎችም ሼር አድርገው። ስለ ሰው ልጅ ስነ ልቦና፣ ስለ ፍቅርና ግንኙነቶች እንዲሁም ደግሞ ስለ ህይወት ሚስጥሮች የበለጠ ለማወቅ የምትፈልግ ከሆነ ይህንን ቻናል ሰብስክራይብ በማድረግ የቻናላችን አባል ሁን። በየጊዜው የምንለቃቸው ቪዲዮዎች እንዲደርሱና እንዳያመጡ ከፈለክ የዶል ምልክቷን ተጫን። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።